ቃሉ የሚለው እንደዚህ ነው። ደካማው አለ እንደ ዳዊት፣ ዳዊትም እንደ መልአክ፣ መልአኩም በፊታቸው እንደ አምላክ ይለወጣል ተብሎ እንደተጻፈ ልክ እንደዚሁ ከደካማ የሕይወት ታሪክ ወደ ብርታት መምጣት ይሆናል። እግዚአብሔር ታሪካችሁን በሰው ሁሉ ፊት ለፊት ይቀይረዋል። ባደጋችሁበት፣ በተማራችሁበት፣ በኖራችሁበት ማህበረሰብ መካከል እናንተን ያየ እግዚአብሔር ይረዳል እስከሚል ድረስ ታሪካችሁ ይቀየራል። በቃና ዘገሊላ ውሃውን ቴስት የሌለውን ጣዕም የሌለውን ከለር የሌለውን ያንን ሽታ የሌለውን ውሃ የቀየረ የእናንተንም ውሃ ውሃ የሚል ታሪካችሁን ወደ ውድነት ይቀይረዋል። እግዚአብሔር ታሪኬን ይቀይረዋል የሚል አሜን ይበል። እግዚአብሔር መታወቂያ ይቀይረዋል የሚል አሜን ይበል። ልጅ በጸነሰች ጊዜ ቀናቷን እንደሚመጣ እንደማይቀር ልክ እንደዛ ወቅቱን ጠብቆ ገፍ

ሁለተኛ ነገሥት መጽሐፍ ምዕራፍ 25 ቁጥር 27 በጌታ በኢየሱስ ክርስቶስ ስም እንደዚያ አንባሉ። የይሁዳ ንጉሥ ዮአኪን በተማረከ በ37ኛው ዓመት በ12ኛው ወር ከወሩም በ27ኛው ቀን ዮማሮዴክ በባቢሎን በነገሰ በዓመቱ ዮአኪንን ከሥራቱ ፈታው። በርህራህ መንፈስ አነጋገረው። በባቢሎን አብረውት ከነበሩት ነገሥታት ይልቅ ከፍ ያለውን የክብር ቦታ ሰጠው። ዮዋኪንም የእስር ቤት ልብሱን ጣለ። እስከ እድሜውን ፍጻሜ ድረስ ከንጉሱ ማዕድ ዘወትር ይመገብ ጀመር። ንጉሱም ለዮዋኪን እስከ እድሜው ፍጻሜ ድረስ የዕለት ቀለቡን ይሰጠው ነበር። ዛሬ የምንካፍለው የእግዚአብሔር ቃል ሀሳብ ታሪክህ ይቀየራል የሚል ይሆናል። እግዚአብሔር አምላክ ታሪክ ለዋጭ አምላክ ነው። ያለህበት ሁኔታ ምንም ይሁን ምን እግዚአብሔር ታሪክን መለወጥ የሚችል አምላክ ነው በዚህ ማለዳ በዚህ ጉባኤ ያላችሁ ወንድሞቼና እህቶቼ በብዙ የህይወት ውጣ ውረዶች ውስጥ የምታልፉ ብዙ ጥያቄ ብዙ ግራ መጋባት በብዙ የህይወታችሁ ጉዳይ ላይ ከእግዚአብሔር ዘንድ መልስ የምትፈልጉ ዛሬ መልእክት አለኝ እግዚአብሔር ታሪካችሁን ይቀይራል አሉ የሚለው እንደዚህ ነው። ደካማው አለ እንደ ዳዊት አለ ዳዊትም እንደ መልአክ መልአኩም በፊታቸው እንደ አምላክ ይለወጣል ተብሎ እንደተጻፈ ልክ እንደዚሁ ከደካማ የህይወት ታሪክ ወደ ብርታት መምጣት ይሆናል። እግዚአብሔር ታሪካችሁን በሰው ሁሉ ፊት ለፊት ይቀይረዋል። ባደጋችሁበት፣ በተማራችሁበት፣ በኖራችሁበት ማህበረሰብ መካከል እናንተን ያየ እግዚአብሔር ይረዳል እስከሚል ድረስ ታሪካችሁ ይቀይራል። በቃና ዘገሊላ ውሃውን ቴስት የሌለውን ጣዕም የሌለውን ከለር የሌለውን ያንን ሽታ የሌለውን ውሃ የቀየረ የእናንተንም ውሃ ውሃ የሚል ታሪካችሁን ወደ ውድነት ይቀይረዋል። እግዚአብሔር ታሪኬን ይቀይረዋል የሚል አሜን ይበል። እግዚአብሔር መታወቂያ ይቀይረዋል የሚል አሜን ይበል። እኔ ቃል እናገራለሁ። እግዚአብሔር ልጆቻችሁን ታሪክ ይቀይራል። እግዚአብሔር የሰራችሁን ታሪክ ይቀይራል።

እግዚአብሔር አይናቸው እያየ ታሪካችሁን ይቀይረዋል። ምናልባትም የዛሬ ወር፣ ምናልባትም የዛሬ ዓመት፣ ምናልባትም በሚቀጥለው ዓመት ለምስክርነት አደባባይ ላይ ትቆማናችሁ። እግዚአብሔር ታሪካችሁን ይቀይረዋል። ከዜሮ ወደ ሂሮ ያመጣችኋል። ከባዶነት ወደ ሙላት ያመጣችኋል። ከተራነት ወደ ታላቅነት ያመጣችኋል። ወዳጆቼ እግዚአብሔር ታሪክ ለዋጭ አምላክ

እግዚአብሔር ሊለውጠው የማይችል ሁኔታ እንደሌለ እንድታስታውሱ ይፈልጋል። እግዚአብሔር ሊቀይረው የማይችል መጽሐፍ እንደሚናገር ዛፍ እንኳን ቢቆረጥ ስሩ እንኳን በአፈር ውስጥ ቢሞት ከውሃ ሽታ የተነሳ ሊያቆጠቁጥ ተስፋ አለው ተብሎ እንደተጻፈ ያቀተመነትን የተደመደመን ጉዳይ አበቃ አለቀ የተባለን የተቀበረን ጉዳይ መቃብር ከፍቶ እንደገና ማለምለም፣ እንደገና መቀየር የሚችል አምላክ እግዚአብሔር ሊለውጠው የማይችለው የአንተ ሁኔታ የለም፣ የቤተሰብ ሁኔታ የለም፣ የትዳር ሁኔታ የለም፣ የሰውነት ሁኔታ የለም። በእግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። ይህ ላስታውስ እፈልጋለሁ። እሱ ብቻ አይደለም። እግዚአብሔር በጦር ግንባር ውስጥ ከተገለጠ ጦርነቱ ሊያበቃም። እግዚአብሔር በሆነ ነገር ውስጥ ከተገለጠ ያ ነገር መጨረሻው ሌላ ነገር መጀመሪያው እንደሆነ ማወቅ አለብን።

ምሳት ሊጀምር አሁን ያለበት ችግር አብቅቶ በረከት ሊጀምር እንደሆነ እግዚአብሔር ታሪክን ይቀይረዋል። አሜን ይባላል። ዛሬ እግዚአብሔር አምላክ በሕይወትህ ጣልቃ ይገባል። የተጨነክበት ጉዳይ ድጋፊ ላይ ያስጨንቅ ለአንተና ለመጨረሻ ጊዜ በሕይወትህ ላይ ይወድቃል። ሕይወትህ ላይ ይወድቃል። እግዚአብሔር አምላክ ታሪክ ቀያሪ አምላክ እንደሆነ ሩቅ መሄድ አያስፈልግህ፣ እኔን ካየኸኝ ይበቃል። እግዚአብሔር ታሪክ ቀያሪ እንደሆነ እዚህ ግቡ የማይባሉ ሰዎችን ካፈር ከትቢያ እያነሳ ባለ ታሪክ ማድረግ የሚችልበት እግዚአብሔር ሰው ማድረግ እንደሚችል እግዚአብሔር አምላክ ማስቀጠል እንደሚችል በቃ የተባሉትን ሰዎች ኖ ኖ ኖ፣ ማን ያስጀመረውን ማን ያቆማል ብሎ እግዚአብሔር ምዕራፍን እንደሚቀጥል ከኔ በላይ ምን ማሳያ እና እግዚአብሔር ታሪክ ቀያሪ አምላክ ነው ወዳጅ ስለዚህ እነዚህ ሰባት ነገሮች መጀመሪያ እንድታስብል ይፈልጋል። የመጀመሪያው ነገር እግዚአብሔር ሊለውጠው የማይችለው ነገር የለም። ከባድ ነው የረዥም ጊዜ ጥያቄ ነው ከፋይናንሴ በላይ ነው ከእውቀቴ በላይ ነው ከቤተሰቦቼ ሁኔታ በላይ ነው እግዚአብሔር ሊለውጠው የማይችለው ነገር የለም እሱ ብቻ አይደለም እግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም እሱ ብቻ አይደለም

ይህ ታሪክ የሚናገረው ምንድን ነው? ንጉስ ዮአኪን የሚባል በ18 ዓመቱ የነገሰን ንጉስ ይነግረናል። በ24ተኛው ምዕራፍ በ10ኛው ቁጥር ላይ ንጉስ ዮአኪን በ18 ዓመቱ እንደነገሰና ለሶስት ዓመት ለሶስት ወር በንግስና እንደቆየ በዚህ በሁለተኛ ነገስ መጽሐፍ ምዕራፍ 24 ላይ ትመለከታላችሁ። ምዕራፍ 25 ጋር ስትመጡ የባቢሎን ንጉሥ ንጉሥ ናቡከደነጾር ራሱ መጥቶ ዮአኪንን በምርኮ እንደ ወሰደው የእግዚአብሔር ቃል ይነግረናል። በምርኮ ከወሰደው በኋላ 37 ዓመት ከ12 ወር ከ27 ቀን በግዞት እንደነበረ ዮአኪን መጽሐፉ ይናገራል። ምናልባት በምዕራፍ አንፃር ብትመለከቱት አጭር ሊመስል ይችላል። አጭር አደለም ግን ምራፍዕ 24 ላይ ነገሰ ይላል። ምራፍዕ 25 ላይ ደግሞ ለ37 ዓመት ከ12 ወር ከ27 ቀን ታሰረ በግዞት ብሎ ይናገራል። ይሄ ወጣት ይሄ ንጉስ ፊነግስ 18 ዓመቱ ነበረ። ንግስና ላይ የቆየው ሶስት ወር ነው። አባቱ ልክ እንዳደረገው እንደዛ በክፋት እንደሄደ መጽሐፉም ይናገራል። እና የባቢሎን ሰራዊት መጥቶ ኢየሩሳሌምን እንደከበበ

በርህራሄ አናገረው። ከዛም በዛ ዘመን በባቢሎን ከነበሩ ነገስታቶች ሁሉ ከፍ ከፍ አደረገው። ከዛም ዮአኪን የእስር ቤት ልብሱን አወለቀ፣ አዲስ ልብስ ለበሰ። ከዛም ንግስና ሰጠው እስከ ዕድሜው መጨረሻ ድረስ ይላል መጽሐፉ ሲናገር፣ ቀለቡን ይሰፍርለት ነበር ብሎ ይናገራል ከ27 ቁጥር እስከ 30 ቁጥር ባሉት ሦስት ቁጥሮች ውስጥ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 ከናቡ ከደነጾር በኋላ የመጣው ንጉስ ደግሞ ይላል ከእስር ቤት አወጣው ብሎ ይናገራል። በርኅራኄ ቃል አናገረው ብሎ ይናገራል። አናገረው ከዛም ፕሮሞሽን ሰጠው፣ ማለት ፕሮሞት አደረገው ንጉሳት ከነገስታቶች በባቢሎን ከነበሩ ነገስታቶች በላይ ከፍ ከፍ አደረገው እናም ቀለቡን ይሰፍርለታል። ከዛ በኋላ የህይወቱን መጨረሻ ስትመለከቱ በምቾት እንደጨረሰ መጽሐፉ ይናገራል። እሺ ዮዋኪን ወደ ባርነት ሲገባ ወደ ግዞት ሲገባ ድንገት እንደገባ ሳይፈልግ እንደገባ እርግጠኛ ነኝ። ከዚህ ከዮዋኪን ህይወት የምትማሩት አስራ ሁለት መሰረታዊ ነጥቦች አሉ እግዚአብሔር ታሪክን እንዴት አድርጎ እንደሚቀይር የምትማሩት ማለት ነው። አንደኛው የምትጽፉ ሰዎች የመጀመሪያው ከዚህ ከዮዋኪን ህይወት የምትማሩት ከዚህ ሶስት ቁጥር የምትማሩት አስራ ሁለት ነጥብ መካከል የመጀመሪያው ምን መሰላችሁ? ካላችሁበት ሁኔታ የምትወጡበት ጊዜ አለ፣ ጊዜ አለ። ካላችሁበት ሁኔታ የምትወጡበት ታሪካችሁ የሚቀየርበት የተወሰነ ቀን፣ የተወሰነ ወር፣ የተወሰነ አመት አለ ሰማይ የወሰነው እግዚአብሔር የወሰነበት ቀናት ካላችሁበት አሁን ካላችሁበት ሁኔታ የምትወጡበት የሆነ የተወሰነ ቀናት የተወሰነ ወራል የተወሰነ አመታት መጽሐፉ የሚለው እንደዚህ ነው። ዮአኪም በታሰረ በሰላሳ ሰባተኛው ዓመት በአስራ ሁለተኛው ወር በሀያ ሰባተኛው ቀን አዲሱ ንጉሥ መጣና ከእስር ቤት አወጣዋል። አሁን ጊዜው አሁን አሁን ከዚህ በላይ በባርነት መኖር ይበቃል። በግዞት መኖር ይበቃል። ትናንት ንጉሥ ነበርክ። አሁንም ደግሞ ከነገሥታቶች ከፍ ያለ ፖዚሽን እሰጣል። ይኸውልህ የቱንም ያህል ዓመት ረዥም የህይወት መንገድ መጥተ ሊሆን ይችላል፣ ግን አሁን ያለበት ሁኔታ ማብቃያ የሌለው ሊመስል ይችላል፣ ግን እርግጠኛ ሁኝ የምነግርህ ነገር እንደሆነ ልንገረ የሆነ

ሐኪን ሕይወት የምንማረው እንደሆነ ልንገራችሁ፣ እግዚአብሔር ታሪካችንን ለመቀየር ማንንም ሊጠቀም ይችላል። ማንንም ሊጠቀም ይችላል። አለቃ የቱንም ያህል ክፉ ቢሆን በእግዚአብሔር እጅ ለመልካምነት መሳሪያ ይቀየራል። ያብኩትን አልሰማኸኝም? አለቃ ጓደኛክ፣ ቤተሰቦች የቱንም ያህል ክፉ ቢሆኑ ለበረከት በእግዚአብሔር እጅ ይቀየራል። ዮአኪንን ከግዞት ለማውጣት ከባርነት ለማውጣት እግዚአብሔር ጥሩ ሰው አልተጠቀመም። ምክንያቱም የባቢሎን ነገስታት ክፉና ክፉ ናቸው። ዮአኪን ጥሩ ሰው ስለሆነ ነው? ማነው የባቢሎን ንጉሥ ጥሩ ስለሆነ ነው ዮአኪንን ከግዞት ያወጣው? እንዳትለይ መጽሐፍ ቅዱስን ስታነብ፣ የባቢሎን ነገስታት ክፉና ክፉ ናቸው። ጥሩ ሆነው አን በተለይ ለእስራኤላዊ፣ በተለይ ለአይሁዳዊ የባቢሎን ነገስታት ክፉና ክፉ ናቸው ግን

ዋናው ነገር የእግዚአብሔር ባንተ ሁኔታ ጣልቃ መግባቱ ብቻ ብቻ። ብራዘር ዮዋኪን 37 ዓመት ነው በግዞት የኖረው፣ የዕድሜውን ግማሽ ያሳለፈው። ወዳጆቼ ዮዋኪን 37 ዓመት በአንድ አይነት ህይወት ውስጥ ነው የኖረው፣ ለውጥ በሌለው ጠዋትና ማታ፣ ንጋት፣ ምሽት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

ለመሰላችሁ ነገሥት መጽሐፍን ሁለተኛ ነገሥት መጽሐፍን 24ኛውና አምስተኛው ምዕራፍ ወይ ስታነቡ በተደጋጋሚ እንደዚህ የሚል ቃል ታገኛላችሁ። እንዲህም ሆነ፣ ሌላም ቦታ እንዲህም ሆነ፣ እንዲህም ሆነ፣ እንዲህም ሆነ የሚል ቃል ታገኛላችሁ። በመጽሐፍ ቅዱስ ውስጥ ሆነ የሚለው ቃል አራት መቶ ሃምሳ ሁለት ጊዜ ተጽፎ ታገኛላችሁ። ሆነ የሚለው ቃል ሆነ፣ እንዲህም ሆነ፣ ዮአኪን አንድ ቀን ብፈታ ብሎ ያልም ነበር። ሆነ ዋና አንድ ልጅ ሚሰጠኝ እሰጠዋለሁ ብላ ታስብ ነበር። ሆነ ሆነ እንዲህም ሆነ እኔ እንደውም ጽባረኳችሁ እናንተ ቤት ልክ እንደ ነገሥት መጽሐፍ እንዲህም ሆነ ይባላል፣ እንዲህም ሆነ ይባላል። ከዮዋኪን የምንትማሩት አምስተኛውን እንደሞ ልንገራችሁ። አምስተኛው እግዚአብሔርን መያዝ ብቻ ይወጣል። እግዚአብሔርን መያዝ ብቻ ያዋጣል። ዮዋኪን 37 ዓመት ሲታሰር በእነዚህ ዓመታቶች ውስጥ ጓደኝነቶቹ፣ ግንኙነቶቹ ሁሉ ወድቀዋል፣ ጠፍተዋል፣ ጥለውታል። በ37 ዓመት የግዞት ዕድሜ ውስጥ የዮዋኪን ጓደኞች የነበሩ በንቅስናው ዘመን የሱን ሁኔታ ብለው ይከቡት የነበሩ ግንኙነቶች በሉ ጓደኝነቶች በሉ ጥለውታል። በነዛ ሰላሳ ሰባት ዓመት ውስጥ ከዮዋኪን ሕይወት የምትማሩት እግዚአብሔር መያዝ ብቻ ያዋጣል። ሲኖራችሁ የሚሰበሰቡ ስታጡ ይበተናል። ስታገኙ ስም የሚያወጡላችሁ በቁልምጫ የሚጠሯችሁ ስታጡ ጀርባ ይሰጣሉ፣ ፊት ያዞራሉ። እና ከየዋኪን ሕይወት የምትማሩት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

ሊገልጽ ላልቻለ ራስን ግደን ይላል። ሊገልጽ ቆድ ቢችን ኖሮ አንተ ራስህን እንድትገል ድል አይሰጥም። ሴጣን ከክፋቱ የተነሳ ከክፋቱ የተነሳ ይገርማል። ራስህን እንድታጠፋ እንኳን ድል አይሰጥህም። ቢችን እሱ ነው የሚገል። አንኳ ነበር የሚገል። መቶ ነበር የሚገል። አሁን ሞክሮ ሲወረውር ሲስጥ፣ ሲወረውር ሲስጥ፣ ሲቆፍር ሲስጥ ብዙ ነገር ሲያረክ ሲስት ሲስት ሲስት መጨረሻ ላይ እንደዚህ ላል ቢዝነስን ሲስ ሲስት የሆነ ነገር ሲያር ሲስት መጨረሻ ላይ እንደዚህ ላል ኡ የሁሉ ነገር ተበላሽቶብህ ራስን ብታጠፋ ይሻላል ይላል። ሊገል ፈልጎ ስላልቻለ ነው ራስን ግደል የሚል ይሰማሎ። ይማውራው ገብቷሎ። ይ ብዙ ጊዜ ፈልጎ ፈልጎ አተባዩአሎ፣ አፈርቷሎ፣ ገለዋሎ፣ ወርዶሎ። ይጠብቅና ሲሞክር ሲሞክር ሲያቅተው እንደዚህ ላል። በቃ አጥቶኛል ብሎ ቁጭ አይልም። ይገርማል። ሐሳብ ቀይሮ ይመጣና አንተ ሞክረ ሞክራል፣ ትሳካልም፣ እንደዚህም አልሆነልም፣ ተስፋም የለም፣ ራስ ምገል ይሻልሃል ይላል። በሱ እጅ ያቃተውን ራስ መግደል ባንተ እጅ ላይ አስፈጽም። ነቄ ብለናል። አቤት! እኛ አንገት ላይ ገመድ የሚገባው ከረባት ማን ሊያስር ነው? ማን ሊያስር ነው? ሁሌ እንደምናገረው እኛ መርዝ የምንጠጣው ስፕራይት ማን ይጠጣል። ማን ሊጠጣ ነው ስፕራይት? እኛ መርዝ ምን ጠጣ። እንደዚያ ለመጽሐፍ ሲናገር ጠላቴ ሆይ ደስ አይበል በወድቅ እንኳን። ብራዘር ሰው እኮ የሚፎክረው ቆሞ ነው። ይሄ ሰውዬ እኮ የፎከረው ወድቆ ነው፣ በወደቀበት እንደዚህ ይሰማኛል መርዶክዮስ ሊሰቀል እንደነገር እንደታቀደ ግን ነገር ተገልብጦ ሰረገላ ላይ እንደወጣ የክብር ሰረገላ ወደ አንተ ቤት እየገሰገሰ ይመጣል የሹመት ኢማን አለ ስምንተኛ ከሦስት ቁጥር ውስጥ ነው ይሄን ሁሉ እየተማረ ያለ ነው ስምንተኛ የዮአኪንን ነው ስትመለከቱ ምን ተማርኩ መሰላችሁ ከሰላሳ ሰባት ዓመት የግዞት የፓርነት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

አሁን ካለህበት እኔ ትንቢት ልናገር፣ እኔ ልጸልይልህ። አሁን ካለህበት ደረጃ እግዚአብሔር ከፍ ከፍ ያደርጋል። ዘ ስፒሪት ኦፍ ፕሮሞሽን በአንተ ላይ ይሆናል። ሴይ አሜን። በደንብ አድርጊ። መጽሐፉ የሚለው እንደዚህ፣ ዮዋኪን ይላል የእስር ቤት ልብሱን ጣለ። ኢትዮጵያዊ ቢሆን በፌስታል በፌስታል አላየም። ከቃልቲ በፌስታል ከዛ የእስር ቤት ልብስ ነች ጣሎ፣ በኢየሱስ የሆነ ነገር በእጃችሁ ያዙ፣ ያዙ በእጃችሁ ነገር ያቸዋለሁ ዛሬ የሆነ ወይ ሶፍት ያዙ፣ የሆነ ወረቀት ያዙ፣ ግን የምትጥሉት ነገር ያዙ፣ የምትጥሉት ነገር ያዙ። ይሄን ተማይት ኢን ኔም ኦፍ ጂሰስ የማትፈልጉት የእናንተ ያልሆነ የማይገባችሁ ከእናንተ ጋር ሊቆይ የማይገባው ከዚህ በኋላ መታወቂያችሁ ሊሆን የማይገባው ዛሬ በኢየሱስን ከግራችሁ በታች የተጣለ

የግዞት ህይወት እስከ የምቾት ህይወት ኖሮ እንደጨረሰ ነው የሚያወራው መጽሐፉ። ከዚህ በኋላ ተመልሶ ትላንት ላይ ደግም ወጋው ወጋው ወጋው ወጋው ትላንትና ህይወት፣ አሜን በል በደምብ አይደል። አስራ አንደኛ ወደ መከራ አትመለስ፣ ወደ ችግር አትመለስ፣ ወደ ትላንትና ህይወት አትመለስ። ለውጣችሁ ዘላቂ ነው። እውነተኛ መጽናናት ነው። አሁን አንዳንድ አለ እውነተኛ መጽናናት ያለ ቦግ ብሎ ብልጭ ብሎ ድርግም የሚል እንደዛ አይደል። ከፍ ከፍ አረገው ማለት ንጉሱ ስሜታ ሆነው አይደለም ከፍ ከፍ ያረገው። በቃ እስከ መጨረሻው የሰማኝ ሰው ካለ ከማስራ ሁለተኛውና፣ የመጨረሻ ከዚህ በኋላ ከዚህ በኋላ ዓለም አቀፍ ግንኙነቶችን ዓለም አቀፍ ስራዎችና ኮንትራቶችን እንጀምራለን። የውጭ በሮች ለእኛ ክፍት ይሆናል። ኢንተርናሽናል በሮች ለኛ ክፍት ይሆናል። ዮዋኪም መጽሐፉ ሲናገር እንደዚህ ነው ለው የአሕዛብን ባለጠግነት የአሕዛብን በረከት ነው። ሰውየው እየበላ ይኖር በቃ እግዚአብሔር የአሕዛብን ደጅ ከፈተነ። የመጣው ከሰው ሀገር ነው፣ የመጣው ወደ ግዞት ነው። በዚህ አሁን እሱን በነገሰበት ምድር ባሪያ ሆኖ ቁራሽ እንጀራ ተወርውሮለት የኖረ ሰው ነው። ለ37 ዓመት ባርነት የኖረ ሰው ነው፣ ግን በሚገርም ሁኔታ የሐዛብ ደጅ ተከፈተለት። ስለዚህ እንደዚህ ጸልይልሃለሁ። ባንተ ላይ የተዘጉ ደጆች ይከፈቱ፣ የያዘ ቀንበር ይሰበር፣ በዚህ ዓመት ታሪክ ወደ ክብር ይለወት። ኢየሱስ ጌታ፣ ለጌታ ክብርና ጨበጭዋል መልክት መጥቶልኛል፣ የሚል መጥቶልኛል መጥቶልኛል። እግዚአብሔር ተናግሮኛል። ታሪክን ይቀይረዋል። በክብር ይቀይረዋል። በክብር ይቀይረዋል። እግዚአብሔር ከባዶነት ወደ ሙላት ይቀይረዋል። አልዱጃ